ዛሬ ቡራና ኤፊ ተጫረሱ። ቤተሰብ አልተቻሉም። የልጅነት ጉድና ገበናቸውን አውጥተው ነው የዘረገፉት። በመጀመሪያ ግን ሀይሚም ስላለች ከሀይሚ ሲጀምርላችሁ፣ ዋጋሽን አውቀሽ በስርዓት የምኖሪ ከሆነ ክብር አጠብቂም፣ ይልቁንም ክብር ራሱ ይከተልሻል በማለት እንግዲህ ስቶሪ አድጋለች በኢንስታግራም ላይ ማለት ነው። እውነት ነው፣ አንድ ሰው ዋጋውን ክብሩን አውቆ በስርዓት የሚኖር ከሆነ ኦፍኮርስ ማንም ሰው ያከብረዋል። ነገር ግን ሀይሚ የሰሞኑን ምንድን ነው ቅስቅስ ብላብኛለ። በእርግጥ ቲክቶክ ላይ በጣም ስለሰደባቸኋት ይመስለኛል። እንግዲህ ያው የብራ እንኳ ባለቤት እሷ ነበር ነበር። ሰሞኑን ግን ቡራ ነው እንግዲህ ተከርብቶ ቡራ ላይ መጥቶ የፕራንክ መንፈስ ሀይሚዬን ፕራንክ እያደረጋት ያለው። ዋናው ባለችበት ሰላሟ ሰላም ትሆንልን። ነገር ግን ብዙዎቻችሁ እሷን ስለምትተቿትኝ እንደዚሁም ደግሞ አንዳንድ ስድቦች ስለሰደባችኋት ይመስለኛል ቀዝቀዝ ያለችው። ሀይሚዬ የሰውን ወሬ አትስሚት። ሰው የሰው ልጅ ምንም ነገር ብታረጊ ከማውራት ወደኋላ ስለማይል እነሱን ወደኋላ ተወት አድርገሽ ወደ ቀድሞ ስራሽ ተመለሽ። ቀውጭልን፣ የአንድ ቀን ፕራንክ ኦኬ፣ ይሰራልን። ቤተሰቦች ብዙዎች ፕራንክ ነው ብዙም አንዳንድ ጊዜ የሆነ ቆየት ያለ ፕራንክ ነው እንጂ ማለት የኋላ ያደረ ፕራንክ ነው እንጂ እኛን የሚያስጨንቀን አንድ ቀን ፕራንክ ችግር የለም። እነሱም ደግሞ መስራት አለባችሁ አይደለ? እናንተም ደግሞ ውዶቼ ፍቅሮቼ የጨርቀ ፋሚሊዎች ማለት ነው ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ሀይሚዮ ወደ ሁለት መቶ ቡራ ደግሞ ወደ ሁለት መቶ ሀምሳ ጉዞ ማለት ነው። እንግዲህ ዛሬ ቡራ ምን አደረገ መሰላችሁ? ቤተሰብ የልጅነት ነገር ናፈቀኝ፣ ልጅነቴ ናፈቀኝ ብሎ በልጅነታችን የምንጠቀማቸውን አንዳንድ ነገሮች ፖስት አድርጎ ነበረ ስቶሪው ላይ በኢንስተግራምም በቲክቶክም ማለት ነው ራኒ ጁስ ብይ ጀላቴ ጁሶች ብቻ አንዳንድ ነገሮች በልጅነታችሁ ያሳልፋችሁትን ነገሮች ብቻ ያው የልጅነት ነገር አይረሳም ታውቃላችሁ አይደል ብዙ ነገር እናሳልፋለን እንዲሁም አሁን ትልቅ ሆነን የምናሳልፋቸው ነገሮች ናቸው የምንረሳቸው እንጂ ልጅ ሆነን ያሳለፍናቸው እያንዳንዱ ነገር ደስ የሚሉም ሊሆኑ ይችላሉ ደስ የማይሉም ሊሆኑ ይችላሉ ብቻ አንረሳቸውም እና እንደዛ አድርጎ ፖስት አድርጎ ነበረ ከዛ ኤፊ መጣና ምን አለ መሰላችሁ? የረሳውን ልህ እንዳይመስልህ እናንተ ቤት መጥቼ የጎመን ዘር ሻይ አጠጥታኛል። እናንተ የጎመን ዘር እኔ ሲጀመር ሻይ ሳይሆን ማቀው ምጣድ እንጀራ ሲጋገር ማሰሻ እናሰስበታለን፣ እንደዛ ነው ማቀውኝና፣ በቃ በሳቅ ነው የሚፈጃችሁ። ከዛ ቡራ ደግሞ ምን አለ መሰላችሁ? ለኤፊ መልስ ማለት ነው። እናንተ ቤት ጋብዘ መጥቼ የእንጀራው ጠርስ ጠርዞ ማለት ነው፣ ቆርጦኝ ታቲ ይዞኝ ትዚልሃል ብሎ ለማስታወስ ሞከረ። አስባችሁታል የእንጀራ ጠርዝ ቆርጦት ማለት ነው። እና ከዛ ደግሞ ኤፊ ምን አለመሰላችሁኝ ፌጦ ወጥ እንደሚሆን ያቦኮትኝ እኮ እናንተ ቤት ነው አለ። ፌጦ ሲጨምር መድኃኒት ነው እኔ የማውቀው። አንዳንድ ጊዜ ሰው ሲታመም የሆነ ነገር ሲደረግ ማለት ነው ምን ነገር አለ መሰላችሁ ፌጦ አሪፍ ነው ምናምን ተብሎ ያ ነገር ለመድኃኒት እንጠቀመዋለን። ከዛ ውጭ ምን እንደሚሆን እኔ ራሱ አላውቅም። ፌጦ ወጥ ሆኖ ማያውቅም ሊሆንም አይችልም። ሙሽዬ ግን እንዳሰማ ኤፊ ማለት ነው፣ በልጅነት በልተህ በልተህ አሁን ትልቅ ከሆነ በኋላ እንደዛ ሀቂያቄር ማውጣት ፌር አይደለም። ከዛ ቡራ ደግሞ ለኤፊ መለስ አድርገው ምን አለው መሰላቸው ክላስ እየተማርን የኔን ምሳ በልተን ያንተን ምሳ ለመብላት ስንከፍተው ከዚህ ልሃል ደብዳቤ ነበር የተጻፈልህ ለራትም ጭምር ነው የሚል ብሎ ማለት ነው፣ በሳቅ እና ዛሬ ሁለቱ አንድ ላይ እየተጨራረሱ ነው። ይህን ነገር ደግሞ ያመጣው ምንድነው ቡራ ልጅነቴን አፈቀይ ብሎ ብይ ራኒ ጁሶችን የልጅነት ጨዋታዎች ታውቃላቸው? ምን ጨዋታቸው፣ የእኛ ዘመን ማለት ነው። የዚህ ዘመን ደግሞ ስልክና ታብሌት ኦር ደግሞ ፕሌይስቴሽን ቲቪ ምናምን ነገር ነው። እና ያንን ነገር አምርተው ደቅ አድርጎለት ቤተሰብ ተጨፋጨፉ። እና ግን የልጅ ነገር በጣም ደስ ይላል። ኢቭን አሁን ደግሞ ትልቅ ሆናቸው ስተዋሩ በዛ ነገር ላይ ስትወያዩበትኝ እንዴት ደስ እንደሚልና እንዴት እርካታ እንደሚሰጥ ማለት። አሁን እኔ በልጅነት ጓደኛ የምላቸው ሁሉ የትም ናቸው። በቃ ስርጭጭት ብለው እኔ ላገኛቸው ሁላ በስልክ ራሱ ላገኛቸው ራሱ አልቻል እነሱን አግኝቼ ቁጭ ብዬ እንደዚህ ልክ እንደ ቡራና እንደ ኤፍ እያስታወሱ ብስቅ ብደሰት፣ ኦ ማይ ጋድ እንዴት ደስ እንደሚለው ቤተሰቦቼ። ዛሬ እንግዲህ ኤፊና ቡራ አልተቻለም። እንግዲህ ፖስቱ በቅርብ ጊዜ ነው ፖስት የተደረገው። ሌላም ደግሞ ልክ እንደ ቡራና እንደ ኤፊ ትዝታ ያለበት መጥተው ከተጨፋጨፉ እኔ ልቅም ማድረግ ዩቱብ ላይ ያመጣላችኋለሁ ማለት ነው። ለሁሉም ሰላማችሁን ዛንዴ ባባይ